እንዴት አለ ሰላም ነው መልካም ናሽ ወደ ቤት ሽ እንዴት ናቸው አባባ ሰላም ነው እንዴት ናቸው አባይ ደህና ነህ? ሰላም ነው አባዬ፣ ሰላም ሰላም። በጣም ጥሩ አምና ላይ ያው በመጠኑ ግዳፍ ለደረሱልን ወንድሞቻችን በእግዚአብሔር ስም የተመሰገነ ይሁን። እነሱንም ደግሞ እኛም እነሱ በላኩልን እየበላን እየጠጣን ያው ትናንትን አልፈን ከዛሬ ላደረሰን እግዚአብሔር የተመሰገነ እነሱንም ደግሞ እግዚአብሔር ስም እናመሰግናለን። እግዚአብሔር ይጠበቅልና በጣም ላደረጋችሁልን ግዳፍ ሁሉ እግዚአብሔር በቃ ፈቃዱ ሁኖ እናንተኛ እንግድፋችሁ ከትናንት ለዛሬ ላደረሳችሁና በጣም በእግዚአብሔር ስም እናመሰግናለን። ሚ ንዳይቀወት ብለን መተን ነው በጣም እሺ እሺ አባት የኔ አባት አቤት በውጭ የሚኖሩ የኦራኤል ማህበርተኞች ይመርቁን ብለው ሰላሳ ሺህ ብር ለኩሉታል እሺ ለሚያስፈልገውት ነገር እንዲያደርግ ሰላሳ ሺህ ብር ለኩሉታል እነሱን ያመስግኑልኝ እሺ እሺ ያማኒ የኦራኤል ማህበረተኞች የኦራኤል ማህበረተኞች እግዚአብሔር ይጠብቅልና ሳባችሁን ከደመና ብታ ያስቀርብና በጣም በዚህ በወንድማችን እጅ ላይ ደርሶናል እግዚአብሔር ደግሞ ፈቃዱ ሆኖ እናንተን ደግሞ ይቀበልልና አሜን በጊዜው እየዳሰሳችሁና ያላችሁት እናንተ ናችሁ። እኛ ቦታው ገጠር ነው፣ ግን እግዚአብሔር ደግሞ ይችን ደግሞ ያገኘናትን እያበላን እየጠጣነ ያው ዝሮዝሩን እስካለነ ድረስ እንግዲህ እጃችሁን እስካሁንም እየዘረጋችሁልን ነው። አሁን ደግሞ እየደረሰነ ነው። እግዚአብሔር ይጠብቅልን፣ እግዚአብሔር ያቆይልን። በጣም አሁን እኛ ኑሮ ውድነቱ በጣም አለ፣ እዚያ ላይ ደግሞ አስከፊ ነው። አሁን የወንድማችንን ድርሱ ከኔ ያላገር አቆራርጦ የመጣው ህይወትን መሳወት ማድርጎ ማለት ነው እግዚአብሔር ደግሞ ስኖ ደግሞ ወደ ቦታው ይመልስልና፣ እግዚአብሔር ይጠብቅልና ተልኳል። እናንተ ለእኛም ደግሞ ደርሶልና፣ እግዚአብሔር ይጠብቅልና ደርሶና፣ አሜን። እንግዲህ እንትን ደግሞ ካገኘል እግዚአብሔር ያቆይልና፣ አሜን። እግዚአብሔር ይጠብቅልና፣ አሜን። እሺ አባቴ፣ እሺ ሰላም ሁን። እሺ አባቴ፣ ሰላም ሁን፣ መልካም ጊዜ። እሺ ቻው፣ ሰላም ሁን። እሺ ቻው፣ እሺ።